ገዳዮች ተይዘዋል። እንኳን ደስ ያላችሁ። አርሲ ላይ ኦርቶዶክሳውያን የጨፈጨፉት ገዳዮች ታውቀዋል። በጣም ተጨንቋል። ሰዎች አሁንም ሰዎች ጭንቀት ውስጥ ያሉ ተጨንቀው ያሉ አሉ። በዚህ በቤተክህነት አካባቢ ጭንቅ ያላቸው በጣም የተጨነቁ ትልቁ ችግራችን ምንድነው ካላቸው ግን የኦርቶዶክሳውያን የኦርቶዶክሳውያን የክርስቲያኖች ፈዛዛና ድንቁርና ነው። አባታችን አቡነ ሳዊሮስ የውላችን የሁላችን አባት ጀግና አባት ልበሙሉ አባት አባታችን ናቸው። እኔ እንደማን ሆን እፈልጋለሁ። እኔ ግን በዚች ቤተክርስቲያን ግፍ ተፈጽሟል እያልኩ ነው። ስለዚህ አልተፈጸመም አላደረግንም ምናምን ማለት፣ ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ መረጃ ወደ እናንተ ተመልሻለሁ። ዛሬ የምንመለከተው እንግዲህ ብፁ አቡነ ሳዊሮስ ለተጨነቃችሁ ሁሉ ብለው አንድ መልእክት አስተላልፈዋል። ያንን እንመለከታለን። አንድ ብፁ ሊቀ ጳጳስ ደግሞ እንደ ብፁ አቡነ ሳዊሮስ መሆን ነው የምፈልገው ይላሉ። ያንን አስቃኛችኋለሁ። እንግዲህ እቺ ቤተክርስቲያን ግፍ አድርሳለች፣ ግፍ አለባት እና ይህንን ስለ ግፏ መከራን ለማቆም ስለ ግፏ መነጋገር አለባት ብሎ በጋሻዎችን ቤተክርስቲያን ለሲኖዶሱ ይድረስ ብሎ መልእክት አስተላልፏል። ያንን አስቃኛችኋለሁ። እንግዲህ ገዳዮች ተገኝተዋል የሚልም ነገር እየሰማን ነው። ለዶናልድ ትራምፕም የገባ ደብዳቤ ያለ እነዚህን ነገሮች አስቃኛችኋለሁ። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ላይክ ማድረጋችሁንም አትርሱ። ፍትህ ለኦርቶዶክሳውያን ማለታችሁንም እንዳዘነጉ። እስቲ ማርያም ሆይ ተመለሺ፣ ወደዚች አሮጊት ሀገር ተመለሺ ይላሉ መምህራችን።

እውነት ነው። ማርያም ኧረ ተበለሽ ለኢትዮጵያ ነነራ ብዙዎች ዝም ባሉበት ጊዜ በኢትዮጵያ የሚደረገውን ግፍ ጭፍጨፋ፣ በክርስቲያኖች ላይ የሚደርሰውን እጅ መጫን አባታችን ወጥተው ተናግረዋል። ድጋሚ ዶክተር ቀሲስ ዘበነ ለማ እጅግ አድርጌ አመሰግኖታለሁ። የተከታተላችሁት ነው። ለመምራችን ቃል ህይወትን ያሰማልን። ድንግል ማርያም ወላዲተ አምላክ ወደዚች አገር ትመለስልን። ግፋችን በስቷል። ስደታችን ስቃያችን፣ መከራችን በስቷል። እናት ወላዲታ አምላክ ርሩ ነሽና እባክሽ ወደዚች ሀገር ተመለሺ። ሁላችሁም ወደዚች ሀገር ተመለሺ፣ ሰላሟን፣ ደስታዋን፣ ፍቅሯን መልሽላት እያላችሁ ጸሎት አድርጉ። የመምራችን ጸሎት እንግዲህ እስከ ሰማይ እስከ ጽኗ ሰማይ እግዚአብሔር አምላክ ሰምቶ እናቱን ድንግል ማርያምን ይላክልን። እስቲ ወደ በጋሻው እንለፍ። ቅዱስ ሲኖዶሱ ይህን መልእክት የማስተላለፈው መቼም ለተከበረው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ነው። ይሄ ቅዱስ ሲኖዶስ ነገሩን በስሜት ሳይሆን፣ ለምን ተነገረንም እንዲሆነንም ሳይሆን፣ እስኪ ከሀገር ሰላም አንጻር ምን ያመጣል ነገሩ ብናየውስ እንድትሉ አሳስባለሁ። ብናየውስ ደግሞ ይቻላል። ይኸው አንዳንድ ነገሮች እያያችሁ አይደል እንዴ? አንዳንድ ነገሮች እኮ እያረማችሁ እያስተካከላችሁ ነው። ይሄ ምንም ምንም በቃ ችግር የለው ችግር የለውም። እና ይሄንንም ብታየ ከግፍ አንፃር እውነት ነው። የኢትዮጵያን ቤተ ክርስቲያን እንደ ተቋም፣ እንደ ቤተ እምነት እኔም እንዲህ ተበድያለው፣ እንዲህ ተበድያለው፣ እንዲህ ተበድያለው ምትለው ሊኖር ይችላል። እሷ ራሷን ይችላል ትጠይቅ። እኔ ግን በዚህች ቤተ ክርስቲያን ግፍ ተፈጽሟል እያልኩ ነው። ስለዚህ አልተፈጸመም፣ አላደረግንም፣ ምናምን ማለት አንድ መልስ ነው። እውነት ነው፣ በዘመን እንዲህ እንዲህ ተፈጽሟል እና ብናየው ማለት ደግሞ ሌላ መልስ ነው። እዩት፣ መጽሐፍቶቻችሁን እዩት፣ ተመልከቱ፣ መጽሐፍቶቻችሁን ፈትሹ። እዛ ላይ ትክክል ያልሆኑ ነገሮች አሉ። ተመልከቱ። እኔ እንዲህ እንዲህ አልልም በደፈና ብሔሮችን የሚነካ ሰውን ዝቅ የሚያደርግ አንዳንድ ነገሮች አሉ። በእጃችንም ላይ ያሉ አሉ፣ እናንተ ጋር ያሉ አሉ፣ ደጅ ያለውም ሰው የሚያውቀው አሉ። ስለዚህ ሲታረሙ በትክክል ይታረሙ። የሚያስቆርፉ የሚያስቆጡ ነገሮች አሉ። እነዛን ነገሮች አርሙ። በጣም እኮ ነው የሚገርመው። ይቺ ቤተክርስቲያን በየትኛው ዘመን ነው መከራ ያደረሰችው? ይቺ ቤተክርስቲያን በየትኛው ዘመን ነው ግፍስ ያደረሰችው? ይቺ ቤተክርስቲያን ምን አይነት ግፍ ነው ያላት ያለባት? ይችን ሀገር ባቆየች፣ ፊደል ባስተማረች የሚመጡትን በሙሉ ስለተቀበለች ምን አደረገች? ይቺ ቤተክርስቲያን ተወያዩ፣ ተነጋገሩ። ግፍ አለባት እስከ ማለት ድረስ የተደረሰ ማለት ነው። ይቺ ቤተክርስቲያን ስለ አገር ሰላም ሀያ አራት ሰዓት ትጸልያለች እንጂ አንድ ቀን ጦርነትን አውጃ ታውቃለች? መሳሪያ አላት፣ ወታደር አላት፣ የጦር ሰራዊት አላት። ምን አደረገች? ስትገፋ ዝም ስላለች፣ ስትቃጥል ዝም ስላለች፣ ወገኖቿ ሲታረዱ ሲሞቱ ዝም ስላለች። ምን አደረገች ይቺ ቤተክርስቲያን? ምንስ አድርጋ ነው ቅዱስ ሲኖዶስ የሚወያየው? ምን አድርጎ፣ ምን ሰርታ፣ ምን በድላ ዝምታዋ በደል ሆኖ ተቆጠረ? ዝምቷ ግፍ ሆኖ ተቆጠረ። መታረዷ፣ አብያተ ክርስቲያናት መቃጠሏ፣ ነዋይ ቅዱሳቶቿ መቃጠላቸው ግፍ ሆኖ ተቆጠረ። እሱ ማስተዋሉን ያድል። ከዚህ ውጭ ምንም የምንለው ነገር የለም። እስቲ ብፁዕ አቡነ ሳዊሮስ ያነሷቸው አንድ ሀሳብ አለና ከእሱ ጋር ተያይዞ ደግሞ አንዳንድ አባቶች የሰጥቷቸው አስተያየቶች አሉ፣ አንድ ላይ ላስቃኛችሁ። አሁንም ሰዎች ጭንቀት ውስጥ ያሉ ተጨንቆ ያሉ አሉ። በዚህ በቤተ ክህነት አካባቢ ጭንቅ ያላቸው በጣም የተጨነቁ እንደው ምን ለምን እንደሆነ አላወቅንም። በጣም ተጨንቋል ሰዎች ለምን አልተጣሉም ብሎ የተጨነቁ ሰዎች እንደው ተጨንቆ ለምን ቤተ ክህነት አልተበጠበጠም ለምን አልተጣሉም። ብፁዕ አቡነ ዲዮስቆሮስ እና እኔ ሞት ነው የሚለየን እንጂ አንድ ላይ ሰው አብሮ ተስማምቶ ሲሰራ እንኳን ተስማማችሁ፣ ተስማምታችሁ አብራችሁ ስሩ። ለቤተ ክርስቲያናችን የሚበጀው ለቤተ ክርስቲያናችን የሚጠቅመው መስማማት ነው፣ መከባበር ነው፣ መዋረን ነው ማለት ሲገባል፣ ሌላ ነገር ማሰብ በእውነቱ የመንፈሳዊ መንፈሳዊ ወይንም ደግሞ የክርስቲያን ሀሳብ ሳይሆን የሌላ ሀሳብ ነው ማለት ነው። አብረን እስከ አኖርን ድረስ አብረን እንሰራለን። እግዚአብሔር ሲጠራን ደሞ ያው ወደ ተጠራንበት እንሄዳለን። እና ስለዚህ በዚህ መልኩ ነው እየሰራን ያለ ነው እና ሰው አብሮ ተስማምቶ ሲሰራ እንኳን ተስማማችሁ ተስማምታችሁ አብራችሁ ስሩ ለቤተ ክርስቲያናችን የሚበጀው ለቤተ ክርስቲያናችን የሚጠቅመው መስማማት ነው፣ መከባበር ነው፣ መዋረን ነው ማለት ሲገባል ሌላ ነገር ማሰብ በእውነቱ አሁን ዛሬ ላኩሎትን ሲያወጡት፣ አሁን ዛሬ ቴሌግራም ነው ብዙ አቡነ ዲዮስቆሮስ እና እኔ ሞት ነው የሚለየን እንጂ አይደለም። ፍረዱ ኦርቶዶክሳውያን፣ ይህንን የምትሰሙ ኦርቶዶክሳውያን፣ በእውነት በቁማችን እንኳን አይደለም ተዘዝቀን እኮ ነው መጸለይ ያለብን። ኢትዮጵያ ህዝብ ሞቶ ጉድጓድ ለጉድጓድ መግቢያ አጥቷል። እነሱ ስራ አኒሙን፣ አኒሙን ላይ እኮ ናቸው ያሉት። ሽር ሽር ናይ ሞት ነው የሚለየን ምን ይመለከተናል? አሁን የያሱ ግዛውን የሚያጨበጭበው ህዝብ ምን አይነት የድንጋይ ቅርቅ ነው እዛ ጋ ያለው? ምን ሁ ኬርስ እነሱ ነሱ አንድ ሆኑ ተለያዩ። አንተ ሰዎች ያውሩብናል ተለያዩ ተብሎ ማነው እነሱ ጉዳይ ብሎ የሚያወራ? ዛሬ ኢትዮጵያስ ሞት ላይ ነው፣ እምሯ ላይ ነው፣ ስደት ላይ ነው። ስለናንተ አያስብም ጨርሶ። ትዝም አይላቸው እናንተን የማያይበት ስለናንተ የማይሰማበት እናንተን የማያዳምጥበት ቦታ ነው ሄድ የሚፈልገው እየሰማችሁ ነው። በዚህ ሰዓት እናንተ አይደለም ስለመላየት አለመላየታችሁ ቆማችሁ እንደው መጣችሁ ምን ይላል? ቆማችሁስ ምን ጠቀማችሁን ይላል። እዛ ኮሜንቱን አይቼዋለሁ። ሁለተኛ ቤተ ክርስቲያኒቱ ዛሬ መቅለብሳ አመድ ነስነሳ በምትጸልይበት ሰዓት ኩራት ለእናንተና ምን ያህል የአእምሮ ደረጃ ላይ እንዳሉ ሰው እኒህ እኮ ሰውዬ እግዚአብሔር ምስክሬ ነው፣ እኔ በትክክለኛ የሰው ልጅ ስቴጅ ውስጥ ራሱ ያለፈ አይመስሉኝም። ይሄ በትክክለኛ የሰው ልጅ ሳይኮሎጂካል ዴቨሎፕመንታል ስቴጅ የሚባል አለ። ሰው ልጅ ከሕፃንነት ጀምሮ የሚያድግበት ትክክለኛ የእድገት ደረጃ እኔ እዛ መስመር ውስጥ እራሱ ራሱ የሉም። የሚያወሩትን አያውቁ የሚናገሩትን አያውቁ። ዛሬ ከሆነ ሰው ጋር ፍቅር ናቸው፣ ነገ ጠብ ናቸው። ዛሬ የሆነ ነገር ይናገራሉ፣ ነገ ተገልብጦ ነገር ይናገራሉ። ዛሬ ከሆነ ተቋም ጋር ናቸው፣ ነገ ተገልብጦ ከሆነ ተቋም ጋር ናቸው። በእንዲህ ናቸው የማያዙ ነገ የሆነ መንግሥት ቢለወጥ ተገልብጠው ለሞትን ለሰንጠቀለ የሚሉ ሰው ናቸው። እና እነዚህ ሰዎች የሚመሯት እነዚህ ሰዎች በዚህ ሰዓት የኦርቶዶክሳዊ ሞት ትላንትና መግለጫ ተሰጥቶ ዛሬ ስለዛ ነገር እንደመወያየት ቢያንስ ሰው ሙቷል ተብሎ ቋምሏል። ሰው ሙቷል። ወገን ለምን ይሞታል? የኢትዮጵያ ቤተክርስቲያን የሁሉ እናት ናት፣ የሁሉ ቤት ናት። የኢትዮጵያ ቤተክርስቲያን እንግዲህ ብፁዕ አቡነ ሳይሮስና ብፁዕ አቡነ ዲዮስቆሮስ ታስታውሳላችሁ። ከሁለት ከሁለት ከሶስት ሲዝን በፊት ብፁዕ አቡነ ሳይሮስ የሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ ደግሞ የመንበረ ፓትሪያርክ ጠቅላይ ዋና ስራ አስኪያጅ። አሁን ደግሞ ብፁዕ አቡነ ሳዊሮስ ጠቅላይ ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ ደግሞ ልዩ የጽፈት የሲኖዶስ ጸሐፊ የሆነው በቅዱስ ሲኖዶስ ምላተ ጉባኤ በግንቦቱ እንደተሾሙ ይታወሳል። እንግዲህ ይህን ተከትሎ ያው አንለያይም፣ ብዙዎች ተጨንቃችኋል፣ ብዙዎች ስራ እየሰራችሁ አይደለም፣ ብዙዎች ሊለያዩ ነው የሚሉ ነገሮች እየተነሱ ነው እኛ ግን አንለያይም የሚሉ ነገሮችን አንስተዋል። እስከ ሞት ነው የሚለየን። ጥሩ ነው አባቶቻችን፣ እንድትለያዩ አንፈልግም። አንድ ሆናችሁ ግን ቤተክርስቲያኒቷ እንድታሻግሯት፣ አንድ ሆናችሁ ግን ቤተክርስቲያኗ ላይ የሚደርሰውን መከራ የሚደርሰውን ግፍ እንድታስቆሙ እንፈልጋለን። አንድ ሆናችሁ ግን ለዚህች ቤተክርስቲያን ዘብ እንድትቆሙ እንፈልጋለን። አንድ ሆናችሁ ለኦርቶዶክሳውያን ዘብ ለኦርቶዶክሳውያን አባት እንድትሆኑ እንፈልጋለን። አንድ ሆናችሁ የዚችን ቤተክርስቲያን ክብር እንድታስጠብቁ እንፈልጋለን። አንድነታችሁ የሚታየው አንድነታችሁ መታየትም ያለበት በቤተ ክርስቲያኒቷ ክብር ጉዳይ በቤተ ክርስቲያኒቷ ልልና ጉዳይ መሆን አለበት። ይሄ ከሆነ አንድነታችሁ ይጠቅም በምንም ዘርፍ ማንም እንዲለያ እያንፈልግም። አንድ ሆናችሁ ግን ለዚች ቤተ ክርስቲያን ቁሙላት ለማለት ወዳለሁ። የእኝን ሊቀጳጳስ ደግሞ ስማቸው አባታችን አቡነ ሳዊሮስ የሁላችን አባት፣ ጀግና አባት፣ ልበሙሉ አባት አባታችን ናቸው። እኔ እንደማን ሆን ትፈልጋለህ አላቸው እንደ

የምና የምናስቀምጠው የሚያሳየው ጀግና አባታችን ከጤና ጋር አገለልን እንደ መጨረሻ በእርቶ ግድ የላቸውም። ግዴለሽ አንሆን፣ እንደ ባለው ነገ ራእይ ይኖረን ተስፋ ይኖረን ጀግና አንሆን። ለቤተ ክርስቲያን ያለውን ነገር ሁሉ ዋጋ እንደክፈል። በዛ ውስጥ በደጋማቸው ውስጥ ምናል በረከት አለ ያምላለ በደካማችሁ ውስጥ ሰው በደከመ ቁጥር በቤተ መቅደስ በቤተ ክርስቲያን በደከመ ቁጥር በረከት አለ፣ ጸጋ አለ። የጎደለ ይሞላል፣ የጠመመ ይቃናል። እናንተ ቤተ ክርስቲያናችሁን ስትጠብቁ፣ እኛ ቤተ ክርስቲያናችንን ኦርቶዶክስ ስንጠብቅ፣ እኛ ደግሞ እኛን እግዚአብሔር ስለሚጠብቀን ከሁሉ በላይ የሆነውን እግዚአብሔር እንይዘን እንሻገራለን። በርቱ፣ ጠንክሩ። እግዚአብሔር ባርኳችሁ። መንሳችው አገልጊታችን ዞባአንትናቸው ጻሚያቸውን ያሳምሉላቸው። እናባ እንጦንስ እናባ ጳውሊ እናባ መቃርስ ተዘነጉ። ሌላ ምለው ነገር የለም። እናንተ ጨምሩበት። እሺ፣ እስቲ ገዳዮቻችን ተገኝተዋል የሚለውን ነገር እንስማ። ገዳዮች ተይዘዋል፣ እንኳን ደስ ያላችሁ። አርሲ ላይ ኦርቶዶክሳውያን የጨፈጨፉት ገዳዮች ታውቀዋል። ይሄ በነቀሲስ ታጋይ መግለጫ በሃይማኖት ተቋማት ጉባኤ ላይ የተሰጠ መግለጫ ነው። በቅጡ ማንበብና መጻፍ እንኳን የማይችሉ በቅጡ ማንበብና መጻፍ የማይችሉ የአብይ ብልጽግና ካድሬ ተላላኪ የሆኑ አብይ ጽፎ የሰጣቸውን ብቻ መጥተው እዚህ ላይ የሚተርኩ ተራኪዎች የተናገሩት መግለጫ ነው። ፋኖ ነው አርሲ ላይ ያደረገው ጭፍጨፋ እሱ ነው እያሉ ነው ፋኖ ኦርቶዶክሳውያንን ጨፈጨፈ እያሉ ክርስቲያኖቹን ከአማራ ህዝብ ጋር ለማጋጨት ባለማህተቦቹን ከአማራ ህዝብ ጋር ጦርነት ለማናሳሳት ቃታ ለማሳሳብ ወንድም በወንድሙ ላይ እንዲነሳ አድርገው ነው የተናገሩት። ፋኖ ማለት አይደለም ለባለማህተቡ አይደለም፣ በክርስቶስ ለሚያምን አንገቱ ላይ መስቀል ላደረገው፣ እንደኔ መስቀል ላደረገው፣ ክርስቶስ የተሰቀለበትን መስቀል ላደረገው ጦር ሜዳ ላይ እንኳን ለሚዋደቀው ጦር ሜዳ ላይ እንኳን እሱን ለመግደል ለመጣ እንኳን ለጠላቱ ርኅራሄና ምህረት የሚያደርግ ለመርኮኛው እንኳን ክብር የሚሰጥ ነው ፋኖ ማለት አደለም። ኦርቶዶክሳውያንን ለመግደል አደለም፣ ባለማህተቦችን ለመግደል አርሲ ድረስ ለመሄድ ቀርቶ ማለት ነው። ፋኖ ባለማህተቦችን መግደል ቢፈልግ አማራ ክልል ውስጥ ያለ ባለማህተብ ብቻ ነው። ይሄ ምንድነው? ውሃቢያን የገደላቸው ውሃብያ የሚባል እምነት ተከታይና የገደላቸው ብሎ መግለጫ ለመስጠት አፍራችሁ ተሸማቃችሁ ፋኖና የገደላቸው ብላችሁ ዜና ታወጣላችሁ። እኛ ማን እንደገደላቸው እኮ እናውቃለን። ልባችን እያንዳንዳችን ባለማህተቦች ላይ እየነደደ ያለው እሳት በማን ምክንያት እንደተቀጣጠለ እኮ እናውቀዋለን። ባለማህተቦችን ዛሬም እያረዳቸው ያለ ማን እንደሆነ ውሃብያ የሚባል እንደሆነ እኮ ሁላችንም እናውቀዋለን። ይህን ያህል ህዝቡ ደደብ አይደለም። የኢትዮጵያ ህዝብ የዋህ እንጂ ደደብ አይደለም። ቢያንስ ስትዋሹ አይን ያለው ውሸት ዋሹ፣ አይን ያለው ቅጡ የታወቀ መስመር ያለው ውሸት ዋሹ። እንደሰማችሁት ነው፣ ሰፋ ያሉ ሀሳቦች ተሰጥቷል። በዚህም ላይ እናንተ ሀሳብ አስተያየታችሁ እንድትጨምሩበት ትፈልጋሉ። ግን አንድ ነገር ማንሳት የምፈልገው ቤተክርስቲያን ላይ ግፍ በደረሰ ቁጥር ቤተክርስቲያን መከራ ቤተክርስቲያን በተሰደደች ቁጥር ትጠፋለች ብሎ የሚያስቡ አካላቶች ሊኖሩ ይችላሉ። እና የመልእክት ይጠቅማቸዋል። አንዳንድ ሰዎች ቤተ ክርስቲያን ላይ ግፍ ባደረሱ ቁጥር ክርስትና የሚጠፋ ፣ መምህራኖቿ የሚዳከሙ ፣ ካህናቶቿ ሞተው የሚቀሩ የሚመስላቸው ሰዎች አሉ። ጠርጦልን እንዳለው የሰማይታት ደም የክርስትና ዘር ነው ብሏል። አንድ ሰማይት ደሙ ሲፈስ ተራ ደም የፈሰሰ ያህል አይቆጠርም። ስለ ክርስቶስ ስምና ስለ ቤተ ክርስቲያን ብሎ የሚከፍሉት ደምና ዋጋ ግን ያ የክርስቲያን ዘር ነው። ይህ ሰማይትነት ማለት ክርስትና የተስፋፋበት መንገድ ነው። ያ ተዘርቶ ዝም ብሎ አይቆይም። የመጀመሪያዎቹ ክርስቲያኖች የከፈሉት የደም ዋጋ እኮ የበኋላ ሰለስቱ ምትን እነ ቅዱስ አትናቴዎስን እነ ቅዱስ ዲዮስቆሮስን እነ ቄርሎስን እኮ ወልዷል። ዘመነ ሊቃውንት ስንመለከተው በታሪክ ዳራ ውስጥ ከዘመነ ሊቃውንት በፊት ሁሌ ስታጠሩ የሆነ የሰማይትነት ዘመን ነበር። ሰማይታት ማለት በደማቸው ሙሽርነት ስለ ክርስቶስ ብለው ስለ ክርስትናቸው ብለው ስለ ቤተ ክርስቲያን ብለው ዋጋ የከፈሉ እየአደባባዩ የውሻና የአውሬ ሲሳይ ሆነው ቤተ ክርስቲያንን የሞሸሯት ናቸው። በአርሲ የተፈጸመውን የኦርቶዶክሳውያን እንግዲያ በተመለከተ ለዶናልድ ትራምፕ የተጻፈው መልእክት መድረሱ ተገለጸ። ወደ ዝርዝር መረጃዎች ከመግባቴ በፊት ወቅታዊ አገር አቀፋዊና ታማኝ መረጃዎች ለማግኘት ፎሎ በማድረግ ቤተሰብ ይሁኑ። ወደ ዝርዝር መረጃዎች ስመለስ በርካታ የንጹሃን ግድያ በአርሲ መፈጸሙን የክርስትና እምነት ተከታዮች ላይ ያነጣጠረውን ጥቃትና ግድያ አስመልክተው የደረሰውን ሰቆቃ በማውገዝ ድርጊቱ እንዲጣራና ችግሩን የፈጠሩት አካላትን በሕግ አግባብ እንዲጠየቁ በደብዳቤና በስልክ ኮንታክት አድርገናል ሲሉ የገለጹት በሀገር አሜሪካ ኮሎራዶ ግዛት የህዝብ ተመራጭ የሆኑት አቶ አምሳል ካሰው መልእክታቸውን ለፕሬዚዳንት ዶናልድ ትራምፕ አድርሻለሁ ሲሉ መናገራቸው ከደረሰኝ መረጃዎች ለማረጋገጥ ችያለሁ። መልዕክቱን አያይዤ የአሜሪካው ፕሬዝዳንት አማካሪ ለሆኑት ክሪስትን ሲኖሮ ቅሬታውን ማቅረቤን ማስታወቅ ፈልጋሉ ያሉት አምሳልካ ሰው በቀጣይም ዶናልድ ትራምፕ የሚሰጡትን ምላሽ እንደሚያሳውቁ ገልጸዋል። እሺ እናመሰግናለን። መምራችን ጥሩ አድርጎ ተናግሯል። መቼም ቤተክርስቲያን ዛሬ ግፍና መከራ ዛሬ ብርቆ አይደለም፣ ዛሬ አይደለም ሲደርስባት የነበረው በመዋቅር ደረጃ በተቋም ደረጃ በሀገር ደረጃ ታሪክ ወደኋላ ብናነብ በርካታ ችግሮች በርካታ ፈተናዎች ደርሰውባታል። ያንን ፈተናና ያንን ችግር ግን ተቋቁማ ተሻግራ እዚህ እኛ የደረስንበት ደርሳለች። ስለዚህ አገልጋዮቿ ቢሞቱ ያሉ ምዕመናን ቢሞቱ ቤተክርስቲያኒቷ ብታቃጥሉ በኢትዮጵያ ምድር ወለን በዓለም ምድር እግዚአብሔር ምስጋና እንደማይቋረጥ ልንረዳ ያስፈልጋል። እንግዲህ ለትራምፕ የገባውንም ደብዳቤ ሰምታችኋል። ድምፃችን ማሰማታችን ጨዋታችን ማሰማታችን እንዲህ አይነት ፍሬዎችን እንዲያፈራና የሀገራችንን መንግስት የሚመለከተው አካል ነገሮችን እንዲያስቆምልን ነው፣ ሌላ ከሌላ አንጻር እንዳልሆነ መታሰብ አለበት። ሁሌ ፍትህ ለኦርቶዶክሳውያን ፍትህ ለአርሲ ወገኖቻችን ስንል ግድያው እንዲቆም መሳደዱ እንዲቆም ማንም ሰው በሃይማኖቱ ምክንያት መሞት የለበትም እና ለዛ ከሌላ እንዲደረግ ነው እንጂ ሌላ ዓላማ ኖሮን እንዳልሆነ ልትገነዘቡ ያስፈልጋል። አንድ መምህር ትልቁ ችግራችን ይህ ነው ይላሉ። ይህን ሰምተን እንጨርስ። ትልቁ ችግራችን ምንድን ነው ካላቸው፣ ግን የኦርቶዶክሳውያን የኦርቶዶክሳውያን የክርስቲያኖች ፈዛዛና ድንቁርና ነው። ፈዛዛነት ድንቁርና ነው። በጣም ለሃይማኖታቸው ስሜት የሌላቸው ፈዛዛዎች፣ ለስራታቸው ስሜት የሌላቸው ፈዛዛዎች፣ ሁሉ ነዳሽ የሆኑ የመጣ ሁሉ የሚቀልባቸው ቆም ብለው የማያስቡ ተነጅ መንጋ ሆኑና ተሸጋገርን። አንድ ጉባኤ፣ አንድ ሃይማኖት፣ አንድ ስርዓት፣ አንድ ክርስትና አንድ ህዝብ ማለት አቃተንና፣ ብትንትን ሆነ። ሀሳባችን ብትንትን፣ ፈቃዳችን ብትንትን፣ ተልኳችን ብትንትን፣ እይታችን ብትንትን። መግባባት የአቃተን ሆነና በአንዲት ኦርቶዶክሳዊት ዕውቀት መገናዘብ አቅቶን ተበላላን፣ ለባዕድ ተሰጠን። አፋቸሉብን ሁሉ አፋቸለብን። መናፍቁ ያፋችልብናል፣ ፖለቲከኛ አፋችልብናል፣ ሌላ ያፋችልብናል። እኛ ላይ የማይጀምር ማን አለ? ለምን ካላችሁ ግን የኛ ጅልነት፣ የኛ ምናምንቴነት፣ አቅመ ደካማነት፣ አለመዋሃድ፣ አለመናወቅ፣ አለማወቅ። እኛን ማን የማይዘርፈን አለ? አጥማቂ ይመጣል ይወስደናል፣ ጎረምሳ ይመጣል ይወስደናል፣ አጫዋት ይመጣል ይወስደናል። ሁሉም ያሰኛል። እንዲህ አይነት ያለዘበን፣ እንዲህ አይነት ያገረዘዘን ምን አይነት አባዜ ነው? የእውነት ድንዙዝነት ኦርቶዶክሳውያን፣ እነዚህም ቅዱስ ጉባኤዎች እንኳ ወደዚህ ታድመን እንኳ ለመወያየት ለመግባባት ስንቶ ያስረናል። ከዚህ ማሰሪያ መበጠስ እንዴት ነው የምንችለው? መፈታት፣ ከዚህ ማሰሪያ መፈታት። እና በተማረው ትምህርት ጸንተ ኑር። ምንድን ነው የተማር ነው? ትናንት ያልተማረው ትምህርት የለን። ስርዓተ መንግስት ተምረናል፣ ስርዓተ ዓለም ተምረናል፣ ስርዓተ ሃይማኖት ተምረናል፣ ስርዓተ ህዝብ ተምረናል፣ አንድነትን፣ ፍቅርን ተምረናል። ኦርቶዶክስ አይት ርትዕት ዶግማ ቀኖናን ተምረናል፣ ከነ ምስጢር ተምረናል። ግን እንደሌለን ድሃ ሆነ እንደሌለን እንደገና ተመልሶ ንገሩ፣ የሚል ሆነ። ይቻላል ወይስ አይቻልም? ይፈቅዳል ወይስ አይፈቅድም? ሺህ ዘመናት 2000 3000 ዘመናት 5000 ዘመናት የኖረውን ገድፎ መጣና ንገሩ የሚል ሰው መጣ። ትናንት የነበረውን ታሪክ፣ አንዳንዱማ እዚህ ፋሲል ግቢ እየተመላለሰ ይቻላል አይቻልም፣ ኦርቶዶክስ መሪ መሆን ይቻላል አይቻልም ይላል። ሂድና ግንቡን ጠይቀው። አባቶች ቢጠፉ ታሪኩ ጠፋ? ፋ እን ያስተምረን። መቼ ተረሳ? መቼ አለቁ? ጨርሶ ታሪኩ መቼ ወደመ? ምንስ መከራ ቢደርስበት እኮ አለ እንደሌለ ሁነን ባይድ ሆነ፣ ለሀገራችን ባይድ ሆነ፣ ሌሎችም ባይድ አደረጉን። ኦርቶዶክስም የሰራችሁ ያደረገችሁ ባለውለታነቷ ተዘነጋ። ይሄ ይታወቃል ተዘነጋ ወንጀል ሆነባት። ሀገር መስራት ወንጀል ሆኖ ታሪክ መቅረጽ ወንጀል ሆኖ ብራና መፋቅ ወንጀል ሆኖ አንድነትን መስበክ ወንጀል ሆኖ ሀገር መውደድ ወንጀል ሆኖ ህዝብ አንድ ነው አትበታት ማለት ወንጀል ሆኖ ሰላምን መስበክ ወንጀል ሆኖ በኦርቶዶክሳዊት ቤተክርስቲያን ላይ አዋጁ ዝም ማለት አቃተም። ወንጀል ሆኖ በኦርቶዶክሳዊት ቤተክርስቲያን ላይ አዋጁ ዝም ማለት አቃተም። ዝም ዝም ማያስችላቸው ሰዎች ይጎተጉቱናል። ጩሁ፣ እራቁ፣ ጠፉ አይነት ስሜት አልመጣብንም ወይ? በጣም ይህ ችግር የለውም። ከባዱ ችግር ማን ነው ካላችሁ የኦርቶዶክሳውያን ድንዙዝነት፣ የክርስቲያኖች ባዶ መንጋነት፣ በየሄዱበት በቃ መቅረት፣ መግባባትና መወያየት ማቃት፣ ከአንድነት መለያየትን መፈለግ፣ በትንንሽ መንደሮች መከፋፈል በጎጥና በወንዝ ማመን እንዲህ አይነት ደካሞች ስንሆን ሁሉ ሰለጠነብን። ደካሞች ስንሆን እኛ ላይ ማይበረታ ማን አለ? ትንሽን እንመስላችሁ ነው። ብዙ ነን፣ ስራ አቅሙ አለን፣ እውቀቱ አለን፣ መረዳዳት እንችላለን። ግን የሚቸግሩ ነገሮች አሉ። ምን ምን? ትናንትንም የሚገነዘብ አጣ ለዛሬም በደንብ ያስተውል ሰው ያጣ ነገንም የሚጠረብ ሰው ያጣ። ክርስቲያን ትንቢት መሆን አለበት፣ ነብይ መሆን አለበት። ሹፌር እንኳን ወደኋላው በስፔኪዮ ሳያ ይሄዳል። ወደኋላችን በታሪክ እያየን ወደፊታችን በዓላማ እየተመለከት ዛሬን መስራት ካልቻል፣ ዛሬን መተባበርና መተጋገዝ ካልቻል እንዴት ይሆናል? አንደኛው እሱ ነው። ሌላው ቀኑናው ህይወትም ብዙ አስቸገረን። ሰው ዝብርቅርቅ ሆነ። ዝብርቅርቅ አላዩ ዝብርቅርቅ። አኗኗራችን ዝብርቅርቅ ያለ የሆነ ሰዓት ዘናሪ የሆነ ሰዓት ጨፋሪ የሆነ ሰዓት ጋጋታ ሆ የሚል ሰው ብቻ እንዴት ሆነ? ሆ የሚል በሆነ ውቻ መዝመት አይነት መንጋ እየሆነ መጣን። ልብ ያለው የሚያስብ የሚያልም ወድሮ ሰድሮ የሚይዝ ኖ የሚል ሀሳቦቹን በክርስትና አዋጅ የሚገመግም ለምን እንዴት ሚል ለነገ ሐሳቡን ፈቃዱን ስራውን ለትውልድ የሚያስረክብ ባለቤትነቱን ሁሌ የሚያመላልስ ሰው አጣም ለመምራችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን እኛም በሰማኑ ሰላሳ ስልሳ መቶ የአማሩ ፍሬዎችን ለማፍራት ያብቃን እንግዲህ እግዚአብሔር አምላክ ሀገራችንን ሰላም ያደርግልን እናታችን ቅድስት ድንግል ማርያምን ይላክልን ምረት ያስፈልገናልና ምረትን በቶሎ ይድረሰን በቶሎ ምረትን ላክልን እንላለን በሌላ ጊዜ እስክንገናኝ እጅግ አከብራችኋለሁ። ቸር ቆዩልኝ።